አ አሊኒ፣ ጅንኑ ይባላል። እርሱ የተመረጠው ደግሞ በእጣ ነው። 2 ዘፈን ጻፍኩ እና ወረቀት ላይ እጣ ወጣ ነሳ ጅንን ወጣ፣ ታውቃለህ ጅንን ወጣ አሉት እና ደግሞ ፋምሮ አማረ እና ና ብሩክ ጋር ነው የተሰራ። ግጥምና ዜማ ደግሞ በጣም ብዙ ሰው ተሳትፏል። እና አህመድ ተሾመ፣ ምስክር አወል፣ ሲሳይ ዘለገ፣ ሀቤ ምረታብ፣ ናትናዬል ዘራብሩክ፣ ጥላሁን ሰማው፣ ሄኖክ ፍሬዘር፣ ሌሎችም እና ፕሮዲስ ያደገው ደሜ ሉላ ነው። አሁን ጅምሩን ለማን ልቃብዘያ ነው ጅንኑ ለከፋ እኮ ነው እ ለከፋ አ አለ ማለት ነው። ልንገርበት የፈለግሽ ሹሉ ወላ ወንድምሽ፣ ምንም በቃ የሆነ አንድ ነገር እንዴት ነው ማ

አይኗ በ ሲነሱ ከአይኗ ጋር የምትሰራቸው ክሊፖች ላይ የምትሰሪያቸው የአይን እንቅስቃሴዎች አሉ። ሃይሚ ሲባል ወይ አንቺ ትመጫለሽ ወይ ሙዚቃሽ ይመጣ ወይ ከስምሽ ጋር ከጓደኛ ጋር ሆነሽ የምታዳምጩ የዘጠናዎቹ ይሄንን ሙዚቃ በጣም ነው የምወደው፣ ብለሽ አሁን ነው ፈታኝ ጥያቄ። ከቡና ጋር እማልቀይረው ነው ወደዋለሁ። ለልጄ ጋር ብያሰብኩ ብዙ ስለሰማሁሽ በቃ የልጄ ዘፈን ነው። እሺ፣ የምወድህ ከልቤ ነው እና እስትንፋሴ